ሰላም ጤና ይስጥልን፣ ውድና የተከበራቸው የቻናላችን ቤተሰቦች፣ እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እያረጋችሁ፣ ለቤቱ አዲስ የሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ የሆኑ። ዛሬ እንግዲህ በጣም አሳዛኝ ነገር ተሰምቷል ማለት ነው። በስደተኛ እህታችን ላይ የደረሰባት ክብ ህይወቷን አሳጥቷታል ማለት ነው። ይሄ ለእኛም ትምህርት ይሆናል ብዬ ነው ከተገነዘብኩት ያመጣሁት ማለት ነው። እንግዲህ እህታችን በስደቱ ዓለም ቆይታ በቃ ወደ ቤተሰቦቼ ወደ ቤተሰቦቼ ገብቼ ቤተሰቦቼ ነው ያለሁኝ በሚል ስሜት ወደ ሀገሯ ትገባለች። ሀገር ቤት ስደት ላይ ሆና እንግዲህ የምታፈቅረውና የምትወደው ፍቅረኛ አላት። እሱም እንግዲህ ከቦሌ ይቀበላታል። ከቦሌ ሲቀበላትም እንግዲህ በሚያወራት ልክ ወደዋለይ እውነተኛ ሰው ነው ብላም ተቀብሏታል። እንግዲህ በምታምነው በምታፈቅረው ሰው ህይወቷን ቤተሰቦቿን ሳታገኝ ህይወቷን ልታጣ ችላለች፣ እና በመዶሻ ጭንቅላቷን ብሎ ከቦሌ የተቀበላት እሱ ነው። ነገር ግን በመጨረሻ ጭንቅላቷን ጥርታ ጭንቅላቷን ብሎ ህይወቷን አሳጥቷታል፣ ማለት ነው። ተመልከቱ። አንዳንዴ እዚህ ጋር ግንዛቤ ልናደርግ የሚገባን ነገር ቢኖር ብዙም ጊዜ እኛ በስደት ዓለም ያለ ነው፣ ብዙም ጊዜ የምናወራው በሶሻል ሚዲያዎች ነው። በማህበራዊ ሚዲያ፣ በፌስቡክ፣ በምን በቃ በያዝነው ስልክ ነው በአካል ካልተገናኘም ብዙም ጊዜ የርቀት ጓደኛ እናፈቅር ወይም ወደ ፍቅር ልንገባ እንችላለን። እንግዲህ በኢሞ ከእሱ ጋር ታወራለች። ያን ሰዓት በእሱ ጋር እያወራኝ ሳለ ለቤተሰቦቿም ገና አልተናገረች። ለፍቅረኛዋ ከሰሞኑ ልመጣ ነው ስትለው፣ ምን በቃ እኔ ነኝ ቦሌ እንግዳማ የምቀበልሽ አሁን ለቤተሰባት ተናገሪ እኔ ጋር ቆይተን ከዛ ደግሞ እዚህ ሄደች ሰፕራይዝ ታደርጊያቸዋለች ብለው ይላታል። እሷም እሺ ብላ በምትወደው እና በምታፈቅረው ሰው እንግዲህ በፍቅር ግንኙነታቸው አብረው የዘለቁ ፊትም እዛ የሚተዋወቁ ናቸው። ነገር ግን ከሌላ ልጅ አላት ከሌላም ሰው መሰለኝ፣ እንግዲህ ከሌላ ልጅ አላት ትልቅ ልጅ። በጣም ነው ልጁ አንጀቴን የሰጠው ማለት ነው። እና እሷም እሺ ብላ እንግዲህ በምታፈቅረው እና በምትወደው በኢሞባ እንትኗ ከነቀዋ ከነምኗ ወደ እሱ ቤት ከቦሌ ይቀበልና ወደ ተከራየበት ቤት ይዟት ይሄዳል። እህታችንን ይዟት ሲሄድ እንግዲህ ተቀብሎ ሁሉንም ንብረቷንም ሁሉንም ነገር ይቀበላል። ከሱ ጋር አብራ ትቀመጣለች እንግዲህ አብራ በምተተኛ ጊዜ አብረን እንተኛ ተቃቅፈን ምናምን ሲላት አይ መጀመሪያ መመርመር አለብን፣ ነገ ከተመረመርን በኋላ አለች። ኮሬክት ትክክል ናት ይች ልጅ፣ ውጭ ነው የቆየኝ። እሱም እንግዲህ ተለያይተው ነው የቆዩት በፊት ቢተዋወቁም፣ ምን አይነት ትክክል ነው ጥያቄዋ! እሺ ማለት ሲገባው ነገር ግን እንዴት እንደዚህ ትየኛለሽ ብሎ በመዶሻ አንስቶ ጭንቅላቷን ብሎ ሕይወቷን አሳጥቷታል። እንግዲህ እናትና ልጅ ቤተሰቦቿ ፋሚሊዎቿ እመጣለሁ እንጂ መጣሁኝ ብላ አልነገረችንም። ያው ከሰሞኑ እመጣለሁ ስመጣ እነግራችኋለሁ ነው ለቤተሰብ ያለችው። ከአንድ ወር በኋላ ልመጣ እችላለሁ ብላ እንግዲህ እሷ ከፍቅረኛዋ ጋራ ሀሳቧ ከእሱ ጋራ ወካርጋ ወደ ቤተሰቦቿ ጋር ልትሄድ ነበር። የኔ እናት የናፈቀቻቸውን ቤተሰቦች ሳታገኝ እሱ ግን አስቀርቷታል። ሕይወቷን አሳልፏታል። የናፈቀችው ልጇን ራሱ ሳታይ ሁለት አመት ከምናምን ነው ስደት ላይ የቆየችው። ከዛ ወደ ከስደት እንግዲ ከሰርታ ስትመለስ ሕይወቷን አስነጥቋታለች የመሰለች ማለት ነው። ቦሌ ተቀምጠ እኔ በዛ አጋጣሚ የራሴን ሀሳብ የምለው አሁን ላይ ሰው አውሬ ሁኗል። እውነት ለመናገር አውሬዎች እንኳን እንስሶች እንኳን ይተሳሰባሉ። የሰው ልጅ ወደ አውሬነት የተቀየረበት ነው። ይህም ብትለው ኦኬ ኮሬክት፣ እሷ ትክክል ነች እሺ ማለቷ እሱ እንደዚህ ማለቷ ትክክል ነች እሺ ብሎ መቀበል ነው ወይስ መዶሻ አንስቶ ይችን ስደተኛ እህታችንን መግደል ነው ያለበት? እና እንግዲህ ህይወቷን አሳጥቷታል። ዘጠኝ ተከራይ በት ቤት ገሎ በመዶሻ ጭንቅላቷን ብሎ ከቤት ቢሰወርም ያው የአዲስ አበባ ፖሊስ በቁጥጥር ስር አውለውታል። በስንተኛው ቀን አስክሬኗ ግን እዛ ውስጥ ይሸታል ብለው አከራዮች ምኖች እዛ ሲታይ ቤቱ እሷ ንብረቷን ምኗን ዘርፎ እሷን ገሏታል። ተመልከቱ፣ የሰው ልጅ ህይወት ይዝን ያህል ነው። እሱም ፈልገው ገንዘቧንም ነበር። እሷ እንግዲህ ለቤተሰብም ስላልተናገረች ማንም አድራሻዋን አይፈልግ ብሎ ገሏት ነው የሄደው። እና ምንም ብታምኖ ምንም ብትወዱ ምንም ብታፈቅሩ እውነት ለመናገር ከቤተሰቦቻቸው፣ ከወንድሞቻቸው፣ ከአባቶቻቸው ከራሳቸው ቤተሰብ ውጭ እንደው ይሄ በጣም የማፈቅረው ጓደኛዬ ነው ይህም የምወደው ባለቤቴ ነው፣ ይህ የምወደው እንትኔ ነው ባትሉ፣ እኔ በጣም ደስ ይለኛል። እንደኔ ሀሳብ አሁን በልጅቷ ላይ እንድተረዳሁት ማለት ነው። ምክንያቱም እንግዲህ የእሷ እዛው የሚተዋወቁ ብዙ ነገር እንትን ያሉ ናቸው። እሷም እንግዲህ እሺ ብላ እሱን አምና ነው በቃ እንደዛ ስትለው ቤተሰባትና ገሪ ብሎ እሱ ይሄንን አቅዶላት ነው መሰለኝ እንግዲህ እሷ ምሽ በቃ እኔ ጋር ይሄ ነው ልጇ። ይሄ ነው ልጇ ምስኪን። ይሄ ነው ልጇ እንዴት እንደሚያለቅስ ሲናገር እንዴት እንደሚያሳዝን ለእኛ ገና አመጣለሁ እንጂ አልተናገረችም መምጣቷን። ከአንድ ወር በኋላ አመጣለሁኝ የሚል መልስን የሰጠችን አለ። እንደዚህ ያለቅስ ልጇ እንዴት እንደሚያሳዝን ማለት ነው። ይሄ ነው ልጇ። እና ቤተሰቦች ብዙ አጋጣሚ እውነት ለመናገር ብዙም ጊዜ ሰዎቹን በስደት ስለምንኖር ሰው ሊናፍቀን ወይም እንደዛ አልሆነ፣ በቃ በመቀራረብ ጊዜ ወዳልሆነ ፍቅር ልንገባ እንችላለን። ይሄን ደግሞ ፍቅር የሚባለው ነገር ራሳችንን መቆጣጠር ሊያቅተን ይችላል። ስለዚህ ወደስ ማነው ወደ ሀገር ስትገቡ ፋሚሊያዎች ጋር ደውሉ። ወንድም፣ አባት፣ በቃ የራሳችሁ ቤተሰብ የምትሉት ጋራ ደውላችሁ እነሱ ይቀበሏችሁ። እውነት በጣም ነው የእንትን ያለኝ። እንግዲህ እሷ በምትወደው በምታፈቅረው ፍቅረኛዋ ነው እንደዚህ አድርጎ ይሄን የምትወደው ልጇን እንኳን ሳታገኝ እንደሚያለቅስ እንዴት ሲያወራ ብስሙት፣ እኔ መጨረሻ አልቻልኩም፣ እንዴት እንደሚያሳዝን እና እንገድ ጠብቆ ቦሌ ያስገብ ከቦሌ ተቀብሎ ነው ገሎ የጣላት። እና ሰው የሰው ልጅ እንደዚህ አውሬ የሆነበት ጊዜ ነው የደረስ ነው። ስለዚህ ራሳቸውን ጠብቁ። ወደ ሀገር ስትገቡ፣ በቃ ስለሚወደኝ ስለሚወደው ይቀበለኛል፣ ፍቅረኛ እንደዚህ ያደርገኛል፣ ስመጭ ቦሌ እንደዚህ ነው የምቀበልሽ፣ በሰፕራይዝ እንደዚህ እያሉ ሊያታልሏችሁ እናንተ ሌሏችሁ ይችላሉ። ግን መታለል የለባቸውም። ምክንያቱም እያያችሁ ነው፣ ሰው የራሱ ሚስት ገሎ አርዶ እየሄደ ነው። እና በጣም የሚያስፈራበት ጊዜ ነው የደረስ ነው። እንግዲህ ይችል በስደት አለም ጉልበቷን ህይወቷን ሚዋን ጨርሳ አሁን ደግሞ ቤተሰቦቼን አፈቋት ልጄን ቤተሰቦቼን ብላ ልታይ እንግዲህ ስትመጣ እንግዲህ እሱስ ምን ችግር አለ አሁን ልመርመርና እንመርመራ ብላው ነው እንግዲህ ይሄንን እንትን የተባለው እና እንግዲህ አሁን እሷን በመዶሻ ብሎች ይች ምስኪን ገሎ ጥሎ መሄድ ማያዝ መስሎት ነው ምን አይነት ሰይጣን ነው በእውነት ምን አይነት ሰይጣን ነው ሰው ላይ የሰፈረው በፊት እኮ ሰው ያዝናል እንዴ? አሁን እኮ በቃ ሚስቱ መግደል እንደዚህ ማድረግ፣ አብረው ተጋብተው በቤተ ክርስቲያን በምን በምን ተጋብተው እንኳን። እኔ ከዛን ወዲህ ያቺ እንትና ከተገደለ ወዲህ በጣም ነው የምፈራው። እንግዲህ ሰይጣንም እንደው በላያቸው ላይ በተክሊል እንኳን ተጋብተው በስንትና ሰይጣን በላያቸው ላይ ይሰፍራል። እንግዲህ ይህች ልጅ በዚህ አይነት ነገር ነው እንግዲህ የተገደለችው ማለት ነው። ስለዚህ እራሳችሁን ጠብቁ። በተለይ በስደቱ ዓለም ያላችሁ ወደ ሀገር ስትገቡ ይሄ በጣም ይወደኛል ፍቅረኛዬ ነው አምነ አለሁኝ አምንሻለሁ፣ እንተማመናለን እያላችሁ እዚህ በስልክ ጆሯችሁና ልባችሁን ሲጠባ ሲያደክም የሚውሉ ወንድ ሁሉ ቦሌ ሲደርስ ተቀበሉኝ ስትሉት እሱ የሚፈልገው ያሺውን ሻንጣ፣ ያሺውን ስልክ፣ ያሺውን ንብረት ነው። ስለዚህ ፍቅረኛዬ ነው እንትኔ ነው ብላችሁ ባትደውሉና ባትናገሩ፣ ለቤተሰቦቻችሁ አሳውቃችሁ ቤተሰብ ቢቀበላችሁ ባይነኝ እውነት እኔ ልጅቷ በጣም ነው። ስለዚህ ትምህርት ልንወስድበት ይገባል ብዬ ነው ይህም ሀሳቤን የምገልጠው። ሁላችንም ብንሆን በስደት ዓለም ኑረን ወደዛ ስንገብ የምንወደውን ሰው ለማግኘት ልንቸኩ እንችላለን፣ ግን መሆን የለበትም ስለዚህ ራሳችንን ጠብቀን ለቤተሰብ ጋር ፈን የሚሆን ከሆነ ከቤተሰብ ጋር ከጨረሳችሁ ከተገናኛችሁ በኋላ መገናኘት ትችላላችሁ። ከቦሌ ተቀብሎ እንግዲህ ሕይወቷን ልጇን የምትወደውን ልጇን ሳታገኝ ቤተሰቦቿን ሳታገኝ አታ ለቤተሰብ እንኳን እመጣለሁ እንጂ ይህን ቀን መጥቻለሁ ብላ አላወራችም። ተመልከቱ እንግዲህ እሱ ቤተሰብ ማትናገር ያል ለመግደል ማስቦ ነበር ማለት ነው በመዶሻ በመዶሻ ነው ጭንቅላቷን ብሎ እንግዲህ የገደላት እንግዲህ። እንደዚህ ነው ሀገራችን ላይ ያለው ነገር። ስለዚህ ራሳቸውን ደግሞ መጠበቅ ግዴታ አለባቸው ማለት ነው። ለነበረን ቆይታ አመሰግናለሁ። ሁላችንም ልብ ይስጠን። ሰላም ለሀገራችን ነው።